እንደምና አመሻችሁ ተመልካቾቻችን ከኢቲቪ 57 ወደ ምሽት ስፖርት ዜናዎቻችን አለፍን። ስንቄ ባንክን እያመሰገንኩኝ ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ስፖርት አካዳሚ ከተቋቋመለት የስልጠና ኃላፊነት ውጪ ውድድሮችን በተደጋጋሚ ማስተናገዱ የመሮጫ መሙ ለጉዳት እንዲጋለጥ አድርጎታል። የመሙ መጉዳት የስልጠና መንገዱ ላይ አሉታዊ ተጽዕኖ ከማሳደሩ በተጨማሪ ሰልጣኞቹ ለጉዳትን እየዳረገ መሆኑን በአካዳሚው የአትሌቶች ትምህርትና ስልጠና ኃላፊ ፍቃዱ ከበደ ተናግረዋል። አንተነ ሲሳይ አሁን ባለው ነባራዊ ሁኔታ የሀገሪቷን ትልቁን ሸክም የተሸከመው ይሄ ነው። በጣም ነው የሚቀጠቅጣቸው። በጣም ከፍተኛ ጉዳት ነው ሊያደርስ የሚችለው። ኢትዮጵያን በአህጉርና በዓለም አቀፍ መድረክ የሚወክሉ ስፖርተኞችን ማፍራት፣ ስልጠናዎችን መስጠትና ስፖርታዊ ጉዳዮች ላይ ጥናትና ምርምሮችን ማካሄድ የኢትዮጵያ ስፖርት አካዳሚ በአዋጅ የተሰጠው ስልጣን ነው። ስልጠናዎችን መስጠት የኢትዮጵያ ስፖርት አካዳሚ ዋና ዓላማ ቢሆንም በኢትዮጵያ ባለው የስፖርት መሰረተ ልማት ችግሮች በተለይ ባለፉት አራትና አምስት ዓመታት በርካታ ሀገር አቀፍ ውድድሮች በዚህ አካዳሚ ተደርገዋል። ቀድሞ ነገር ለስልጠና በተዘጋጀ ቦታ ላይ ውድድሮችን ማካሄድ ተገቢ ባይሆንም የኢትዮጵያ ስፖርት አካዳሚ ለበርካታ ሀገር አቀፍ ውድድሮች መፍትሄ ሆኖ እያገለገለም ይገኛል አገልግሏል። በአስር የስፖርት አይነቶች ስልጠናዎችን የሚሰጠው የኢትዮጵያ ስፖርት አካዳሚ ከስልጠናዎችና ከውድድሮች ድግግሞሽ የተነሳም የመሮጫ ትራኩ ወይም ደግሞ መሙ እንደምትመለከቱት ከጥቅም ውጭ ሆኗል። ከዛ ባሻገር በልምምድ ሰዓት አትሌቶች የመሮጫ ጫማቸው ወይም ደግሞ ስፓይካቸው ብለኑ ጭምር እየወለቀ ለጉዳት ተዳርገዋል። ለመሆኑ የኢትዮጵያ ስፖርት አካዳሚ የመሮጫ ትራክ ወይም ደግሞ መም ጉዳት ማስተናገድ ከዚህ በኋላ በሚኖሩ የስልጠና መንገዶች ላይ ምን አሉታዊ ተጽዕኖ ይኖረዋል? አንዱ ስልጠና ሳይንሳዊ ነው የሚያስብለው እንግዲህ ፋሲሊቲን፣ ከፋሲሊቲ አንጻር ስታይ ትራኩ በደንብ የተሻለ ምርጥ የሚባል የነበረ ነበር። አሁን ባለበት ደረጃ ደግሞ ስልጠናዎችን እዚህ ላይ አድርገህ ስራዎችን በአግባቡ ሰርተ ውጤታማ ልጆችን በሚፈለገው ደረጃ አፈራለሁ ስትል አስቸጋሪ ሁኔታዎች ይገጥመዋል ማለት ነው። ስለዚህ ፋሲሊቲ ክፍተት መኖሩ የስልጠናው ሳይንቲፊክነት ላይም የተወሰነ ጥያቄ ምልክት ያሳርፋል ማለት ነው። በርካታ አትሌቶችን በተለይ ደግሞ ኢትዮጵያ በማትታወቅባቸው ርቀቶች ብዙ እንድትጓዝ ያደረጉ አትሌቶችን ያፈራው ይሄ ተቋም ከአስር ዓመት በፊት ወደ ስራ ሲገባ፣ ትራኩ ደረጃውን የጠበቀና በዓለም አትሌቲክስ እውቅና የነበረው ቢሆንም አሁን ግን ተጎሳቁሏል። ጥሩ ስታንዳርዱን የጠበቀ ትራክ ነበር የነበረን ባለ ስምንት ሌን የሆነው ማለት ነው። ስለዚህ አሁን ከስምንት ሌን ወደ ሰባት ሌን ወርዷል ወደ ሰባት ላይ ነው መውረዱ። በተለይ ደግሞ የከርቭ ድግግሞች ላላቸው ውድድሮች በጣም አስቸጋሪ ሊሆን ይችላል። ምክንያቱም ስታገርድ አድርገህ ዲስታንስ ሜዥር አድርገህ ቀንሰህ ካልሆነ ልሰራው ማትችለው ስለሚሆን ትሬኒንግ ላይ የዚህ ኢምፓክት ማሳያው ምናልባት አሁን በቅርቡ ያለቀውን የኢትዮጵያ ሻምፒዮናን ስታይ የትራክ ውድድሮች አካባቢ ላይ ሰዓትን መዝግቦ ሪከርድ ለመያዝ ተቸግረዋል። ምክንያቱም ከሪከርድ ውጭ ሆኖ ነው ውድድሩ ብቻ የተካሄደ። ስለዚህ የሚያሳየው ምንድነው ትራኩ የፈጠረው ኢምፓክት ትልቅ መሆኑን ያሳያል ማለት ነው። አሁን ባለው ነባራዊ ሁኔታ የሀገሪቷን ትልቁ ሸክም የተሸከመው ይሄ ነው። ስለዚህ አማራጮች እስከሌሉ ድረስ እዚህ ግን ያለውን ዓላማ ማስተጓጎል ተገቢ ነው ብዬ ስለማላስብ የሚመለከታቸው አካላቶች ፍቃድም ሲሰጡ ፍቃድም ሲጠይቁ ያለውን ነባራዊ ሁኔታ ከግምት ማስገባት፣ የተቋሙን ዓላማ ቅድሚያ መስጠት ያስፈልጋል። ምክንያቱም ይሄ ተቋም ዓላማውን አሳክቷል አላሳካም ነው የመጨረሻ አልትሜት ጎሉ። ስለዚህ አሳክቷል ከሆነ ይቀጥላል፣ ካላሳካ ከሆነ ነገ ጥያቄ ይነሳበት። ስለዚህ ያ ነገር እንዳይሆን ማሰብ ያስፈልጋል። የኔን ዓላማ ብቻ ማሳካ ሳይሆን ያለብኝ የሌሎችንም ማየት ያስፈልጋል የሚለውን ነገር ከግምት ማስገባት አለባቸው ብዬ አስባል። የሀዲያ ሆሳዕና ከ20 ዓመት በታች ቡድን በገንዘብ ጥረት ምክንያት ሐዋሳ ላይ እየተደረገ በሚገኘው የኢትዮጵያ ከ20 ዓመት በታች ፕሪምየር ሊግ ውድድር መሳተፍ አልቻለም። ላለፉት ዓመታት ለዋና ቡድን መጋቢ በመሆን በርካታ ተጫዋቾችን ያፈራው ተስፈኛው ቡድን በፕሪምየር ሊጉም ቢሆን እንደ ቡድን በባለፉት ሁለት ዓመታት ጠንካራ ተጋጣሚ ሆኖ ቀርቧል። አብርሃም ተስፋዬ ጉዳዩን ተመልክቶታል። በኢትዮጵያ ወንዶች ፕሪምየር ሊግ እየተሳተፈ የሚገኘው የሀድያ ሆሳዕና እግር ኳስ ቡድን በቅርብ ዓመታት በዘውር መስኮት ዝቅተኛ ገንዘብ ካወጡ ቡድኖች መካከል በግንባር ቀደምትነት ይጠቀሳል። ዋነኛ ምክንያቱ ደግሞ ለዋናው ቡድን እንደ ግብዓት እያገለገለው የሚገኘው ከ20 ዓመት በታች ቡድኑ በየአመቱ የተሻለ አቅም ያላቸው ተጫዋቾችን እያፈራ መገኘቱ ነው። ለብነት ያክል ዘንድሮ ብቻ የተስፋው ቡድን ናትናኤል ሞገስን ጨምሮ ሱራፌል ተመስገን፣ ታሪኩ ጸደቀ፣ ጸጋብ ግዛው፣ ዳዊት አበራና ግብ ጠባቂውን መሠረት መሰረት ሞርጋን የመሳሰሉ ተጫዋቾች ለዋናው ቡድን ማበርከት ችሏል። ይህ ቁጥር አምና ወደ ዋናው ቡድን ያደጉትን ተመስገን ብርሃኑን፣ ቃላቡ ብሸት፣ ያሬድ በቀለና እንዳላባይነን ሳይጨምር ለከፍተኛ ሊግም ለብሔራዊ ሊግም በደንብ የሚሰጥ ነው። ኤሪያው በጣም ኳስ ላይ በደንብ የሚሰራ አቅም ያለው ወይም ፖቴንሻል ኤሪያ ስለሆነ በደንብ ጠንከራ ያለ ልጆችን ወደ ላይ የሚያሳድግ ቡድን ነው። ዛሬም ቢሆን እንደ ትላንቶቹ ተስፈኞች ዋናውን ቡድን መቀላቀልም ሆነ ከፍ ሲል ሀገርን ማገልገል የሚያልሙ ታዳጊዎች በተስፋ ቡድን ውስጥ የሚገኛሉ። ወደፊት እቅድ እዚጋ በዳም አገልግዬ ወደ ዋና ቡድን ማደግ ነው የሚፈልገው። እዛ ካለፈ ወደ ብሔራዊ ቡድን መጠራት መጫወት እፈልጋለሁ። የሀዲያ ውሳና ከ20 ዓመት በታች ቡድን በዘንድሮ የኢትዮጵያ ከ20 ዓመት በታች ፕሪምየር ሊግ ከምድብ ሀ ሐዋሳ ከተማን ተከትሎ ሁለተኛ ደረጃን ይዞ አጠናቋል። ካደረጋቸው ጨዋታዎችን በ12ቱ ድል ሲያደርግ በአራቱ ተሸንፎ በአራቱ አቻ ተለያይቷል። ምንም እንኳን አምና አንደኛ ደረጃን ይዞ ካጠናቀቀበት ውድድር ዘንድሮ አንድ ደረጃ ዝቅ ቢልም እንደ አዲስ የተቀናጀው ቡድን ለማጠቃለያ ውድድር ማለፉን አረጋግጧል። ከአምናው አብዛኛው ልጅ ሲኔሮች ትንሽ ሲኔር ነው የነበረው። ማለት አብዛኛው ልጅ አዳዲስ ልጅ ነው የነበረው ከክረምት ውድድር የተያዙ ናቸው። አብዛኞቻችን የተያዝን ስለሆነ ውድድሩ እንደ መጀመሪያው ዙር እንኳ ባይሆንም አሪፍ ነው። ዘንድሮ የነበረን ውድድር ላይ በጣም ብዙ ትምህርት ወስደናል። ቲሙን በደንብ አስተካክለናል። ከሐዋሳ ከተማ በአንድ ነጥብ ዝቅ ብለን ሁለተኛ ደረጃ ይዘን ነው የጨረስነው። ምክንያቱም ማጠቃለያ ውድድርን ነው አሰበን እየሰራን ያለነው። ዘንድሮ በታሪካዊው የአብዮ ኤርሳሞ ስቴዲየም ለማጠቃለያ ውድድር ሲዘጋጁ ያገኘናቸው የቡድኑ አባላት ሐዋሳ ላይ በሚደረገው የማጠቃለያ ውድድር ህልማቸው ውድድሩን ማሸነፍ ብቻ ስለመሆኑ ነገሩን። ጥበቅ ያለ ትሬኒንግ ኮች የሚሰጠውን ነገር እየሰራ ነው። በመጀመሪያው እንትን ለመስተካከል አሁን ጥሩ ነገር እናደርጋለን ብዬ ተስፋ አደርጋለሁ እና ከእምነት ትምህርት ወስደን እስከ ዋንጫ ዋንጫውን እስከ ማምጣት ድረስ ነው አላማችን። ዋና እቅዳችን ዋንጫ ማነሳት ነው። ከዛ አምና በራሳችን ስህተት ምድቡን አላለፈን። ዘንድሮ እናልፋለን፣ አሪፍ ቦታ እንደርሳለን ብዬ ተስፋ አድርጋለሁ። አዋሳ ላይ እንደ እግዚአብሔር ፍቃድ በጣም የተሻለ ስራ ለመስራት ነው የምናስበው። አምና ቱርናመንት ላይ ለመጀመሪያ ጊዜ ነበር ይሄ ቡድን ወደ ቱርናመንት ያለፈው። ትንሽ ክፍተቶች ነበሩብን። እነዛን ክፍተቶች በደንብ ሰርተን ከእግዚአብሔር ጋር ዋንጫውን ለማንሳት ነው እየሰራን ያለ ነው። ግን ይህ ህልማቸው የውሃ ሽታ ሆኖ ቀርቷል። ወደ ሀዋሳ ለማቅናት ቡድኑ ዝግጅቱን ቢያጠናቅቅም ክለቡ የፋይናንስ አቅም ስለሌለኝ መሄድ አትችሉም ሲል ከልክሏቸዋል። ምድብ አንድ ላይ ከሀዋሳ ከተማ፣ ወላይታ ዲቻ፣ አዳማ ከተማና ኢትዮጵያ ቡና ጋር ተደልድሎ የነበረው ተስፈኛው ቡድን የመጀመሪያውን ጨዋታ ትላንት ሜዳ ተገኝቶ ከኢትዮጵያ ቡና ጋር ማከናወን ሲገባው ሳይገኝ ቀርቶ ኢትዮጵያ ቡና ፎርፌ ተሰጥቶታል። ምናልባትም ከነአካቴው ላይኖር ይችላል። የኢትዮጵያ ከ20 ዓመት በታች ወንዶች ፕሪሚየር ሊግ የማጠቃለያ ውድድር በሐዋሳ ለ20 ቀናት ብቻ ቆይታ ይኖረዋል። ትናንት ለዋናው ቡድን ያለ ገደብ ታዳጊዎችን ያበቃውና በባለፉት ሁለት ዓመታት በተስፈኛው ፕሪሚየር ሊግ ጥሩ ደረጃ ላይ የነበረው ቡድን ዛሬም በገንዘብ ምክንያት ከህልሙ መድረስ ሳይችል ቀርቷል። ተመልካቾች በዚህ ጉዳይ ላይ በቀን ሰባት ሰዓት በነበረን ስፖርት ዜናችን ምላሻቸውን የሰጡት የቡድኑ ስራ አስኪያጅ አባተ ተስፋዬ ቡድኑ በካሽ ጥረት ምክንያት በውድድሩ እንዳልተሳተፈና በቀጣይ እንዲሳተፍ ስራዎችን እየሰሩ መሆናቸውን ገልጿል። በሁለት ሰዓቱ የቲቪ ዜና ስፖርት ሰዓታችን በሰፊው የምንመለከት ይሆናል። ከውጭ በእንግሊዝ ፕሪሚየር ሊግ ሰላሳ ሰባተኛ ሳምንት ዛሬ ሁለት ጨዋታዎች ይደረጋሉ። በማንቸስተር ሲቲ ቆይታቸው በታሪክ ደካማን ውጤት እያስመዘገቡ የሚገኙ አሰልጣኝ ፔፕ ጋርዲዮላ ምሽት አራት ሰዓት ከቦርንማውዝ ይጫወታሉ። ከበርካታ ክለቦች በተሻለ መልኩ የኮሚኒቲ ሺልድ ዋንጫን አሳክተናል ያሉት ፔፕ ጋርዲዮላ በእርግጠኝነት የሻምፒየንስ ሊግ ተሳትፎን እናገኛለን ብለዋል። በሲቲ በኩል ማቴው ኮቫቺች በመጠነኛ ጉዳት ጨዋታው ሊያመልጠው ይችላል ተብሏል። በቦርንማውዝ በኩል በርካታ ተጫዋቾች በጉዳት ምክንያት በጨዋታው አይሳተፉም። ማንቸስተር ሲቲ ዛሬ ሽንፈት የሚያስተናግድ ከሆነ ምፒየንስ ሊግ ተሳትፎ በሌሎች ክለቦች ውጤት ይወሰናል። ይሁንና ቀሪ ሁለት ጨዋታዎችን ማሸነፍ ከቻለ ሶስተኛ ደረጃን ይዞ አመቱን ያጠናቅቃል። በተመሳሳይ አስራ ሁለተኛ ና አስራ አራተኛ ደረጃ ላይ የሚገኙት ክሪስታል ፓላስና ወልቨስ ምሽት አራት ሰዓት ይጫወታሉ። ማንቸስተር ዩናይትድ ከቶተናም በሚያደርገው የዩሮፓ ሊግ ፍጻሜ ጨዋታ ተጫዋቾችን ከጉዳት መልስ አግኝቷል። በአመቱ እጅግ ደካማ ውጤት በማስመዝገብ እያጠናቀቁ የሚገኙት ሁለቱ ክለቦች በነገ ዕለት በብዙ መልኩ ተጠቃሚ የሚሆኑበትን የፍጻሜ ጨዋታ ያደርጋሉ። በዚህ ወሳኝ ፍልሚያ የሩበን አሞሪን ቡድን የፊት መስመር አጥቂውን ጆሽያ ዝርኪዜን ጨምሮ ወሳኙን የተከላካይ ስፍራ ተጫዋቾች ሌኒ የሮን ና ዲያጎ ዳሎን ከጉዳት መልስ ማግኘቱ ታውቋል። የ23 ዓመቱ አጥቂ ዝርኪዜ በጡንቻ መሳሳብ ጉዳት ምክንያት በውድድር አመቱ ወደ ሜዳ እንደማይመለስ ቢነገርም ወደ ቢልባው ከማቅናታቸው በፊት በካሪንግተን በተደረገው ልምምድ መሳተፉ ታውቋል። በተመሳሳይ በኤሮፓ ሊጉ ለክለቡ ትልቅ ግልጋሎት መስጠት የቻለው ሌኒ ዮሮ ወደ ልምምድ ተመልሷል። ፖርቱጋላዊ የመስመር ተመላላሽ ዲያጎ ዳሎም ከሳምንታት ቆይታ በኋላ የመጀመሪያ ልምምዱን በማድረግ የቢልባውን ስብስብ መቀላቀሉ ታውቋል። በተመሳሳይ ዜና ማንቸስተር ዩናይትድ የአውሮፓ የፍጻሜ ጨዋታን የሚያሸንፍ ከሆነ ከ100 ሚሊዮን ፓውንድ በላይ ገቢ እንደሚያገኝ ተገልጿል። ፍጻሜው በውጤት ቀውስ ውስጥ ለሚገኙት ቡድን እንደገና ለማንሰራራት መነሻ ይሆናልም ተብሎ ታምኖበታል። ዮሴፍ ሹምዬ አሰልጣኝ ሩበን አሞሪም እየሰጠመች የነበረችው መርከብ መታደግ ተስኗቸዋል። ማንቸስተር ዩናይትድ በተለይም በፕሪምየር ሊጉ በውጤት ማሽቆልቆሉ ሲቀጥል የ41 ዓመቱ ፖርቹጋላዊ በመሯቸው 26 የፕሪምየር ሊግ ጨዋታዎችም ማሸነፍ የቻሉት ስድስቱን ብቻ ነው። ሜዳም ላይ ከሜዳም ውጪ ብዙ ነገሮች ለተመሳቀሉበት ክለብ የአውሮፓ ሊግ ፍጻሜ እጅግ አስፈላጊው ጨዋታም ነው። አስቸጋሪውን ዓመት በአንዳች ስኬት ለማጠናቀቅ የተዛባው የክለቡ ፋይናንስም ላይ መረጋጋትን ለመፍጠር የጨዋታ ለቀያይ ሰይጣኖቹ የሞትና የሽረት ጉ ጉዳይ ሆኗል። የእግር ኳስ ፋይናንስ ኤክስፐርቱ ኬራን ማጓየር ከቢቢሲ ስፖርት ጋር በነበረው ቆይታ በተለይም ከገንዘብ አንጻር የጨዋታ በክለቡ ታሪክ እጅግ አስፈላጊው እንደሆነ ያሰምርበታል። ምክንያቱ ደግሞ የሩበን አሞሪም ስብስብ ይህንን ጨዋታ አሸንፎ የቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎን ካረጋገጠ ክለቡ ከትኬት ሽያጭ የስርጭት መብትና ስፖንሰሮች ከ100 ሚሊዮን ፓውንድ በላይ ገቢ ለማግኘት ያስችለዋል። ዩናይትድ በዚህ መድረክ የሚሳተፍ ከሆነ ስምንቱንም የምድብ ጨዋታዎቹን እንኳ ቢሸነፍ ከአውሮፓ እግር ኳስ ማህበር 70 ሚሊዮን ፓውንድ ገደማ የሚያገኝ ይሆናል። በዚህ ዓመት የተሳተፉትን ለአብነት ብናነሳ ከጥሎ ማለፉ የተሰናበተው ማንቸስተር ሲቲ 64 ሚሊዮን ፓውንድ፣ ከግማሽ ፍጻሜው የወደቀው አርሰናል ደግሞ 97 ሚሊዮን ፓውንድ አግኝተዋል። ከመድረኩ የሚገኘው ገቢ ሲተነተን ቡድኖቹ ለውድሩ ሲያልፉ 16 ሚሊዮን ፓውንድ፣ የምድብ ጨዋታዎች ሲያሸንፉ 1.8 ሚሊዮን ፓውንድ እንዲሁም ከ36ቱ ቡድኖች መካከል ይዘው እንደሚያጠናቅቁት ደረጃ ጠቀም ያለ ጉርሻን የሚያገኙ ይሆናል። ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎ ከተሳካለት ሌላኛው የገቢ ምንጩ የትኬት ሽያጭ ይሆናል። ክለቡ በዚህ ዓመት ባደረጋቸው ጨዋታዎች በአማካኝ በአንድ ጨዋታ 52 ሚሊዮን ፓውንድ ገደማ ገቢ ሰብስቧል። ተጨማሪ የአውሮፓ መድረክ ጨዋታዎች በቀጣይ ዓመት ከሚተገበረው የአምስት ፐርሰንት የትኬት ዋጋ ጭማሪ ጋር ተዳምሮ የክለቡን ገቢ ከፍ የሚያደርጉለትም ይሆናል። ወደ ታላቁ መድረክ መመለሱን ተከትሎ ሌሎች የስፖንሰርሺፕ ውሎችን እንደሚፈራረምም የሚጠበቅ ነው። ይህ ሁሉ የሚሆነው ታዲያ በስፔን የሚደረገውን የፍጻሜ ጨዋታ በበላይነት ከተወጣ ብቻ ይሆናል። ይህ የፍጻሜ ጨዋታ ከገንዘብ ባሻገር የውጤት ቀውስ ውስጥ ለሚገኘው ክለብ ዳግም የመነሻ ምክንያት እንደሚሆነውም ተስፋ ተጥሎበታል። ክለቡ ከቀጣዩ የውድድር ዓመት ጅማሮ በፊት እንደ ማርከስ ራሽፎርድ፣ ጄደን ሳንቾ ና አንቶኒ ያሉ የክለቡ ከፍተኛ ተከፋይ ተጫዋቾችን ሸጡ እንደ ሊያም ዴላፕ ና ማቲያስ ኩኒ ያሉ ተጫዋቾችን ማስፈረምም ይሻል። የአውሮፓ ሻምፒዮንስ ሊግ ተሳትፎን ማረጋገጥ ታዲያ አዳዲስ ፈራሚዎቹን ለማማለል ለዝውውሩ አጋዥ የሚሆን ተጨማሪ ገንዘብን ለማግኘትም ያግዛል። እንደ ዴይሊ ሚረር ዘገባ ከሆነ ታዲያ ማንቸስተር ዩናይትድ ለሁለቱም ተዘጋጅቷል። የክረምቱ የዝውውር መስኮት እቅዳቸውም በሁለት የተከፈለ ነው። የአውሮፓ ሊግ ሻምፒዮን ከሆኑ ታላላቅ ተጫዋቾችን አስፈርመው ጠንካራ ተፎካካሪ ለመሆን ከወዲሁ ውጥናቸውን አስቀምጠዋል። በቀጣይ ዓመትም የአውሮፓ መድረክ ተሳትፎ የማይኖር ከሆነ ግን ዋጋቸው ቀነስ ያሉ ተጫዋቾች ላይ ትኩረታቸውን ማድረጋቸው አይቀሬ ነው። ማንቸስተር ዩናይትድ ከሰመመኑ የሚነቃበት ወደ ቀደመ ኃያልነቱ ለመንደርደር እንደ መስፈንጠሪያ ይጠቀምበታል ተብሎ የታመነበት ጨዋታም ነገ በሳንማሜስ ይደረጋል። በኤቲቪ አምሳ ሰባት የምሽት ስፖርት ዜናዎቻችን አበቁ። መልካም ምሽት።